ሀሌሉያ! አሜን። በምድር ላይ ያሉ ቋንቋዎች በሙሉ ተጠራቅመው፣ በምድር ላይ ያሉ ባህራት በሙሉ ቀለም ሆነው፣ መዝሙረኛ እንደሚለው ሰማይ በሙሉ ደብተር ቢሆን፣ በምድር ላይ ያሉ እጽዋት በሙሉ ብዕር ሆነው፣ በቋንቋ ሁሉ ቢነገርለት፣ ቢሰበክለት፣ ቢዘመርለት የማያንስበት የእኛ ጌታ እግዚአብሔር መስገን ለነገስታት ንጉስ፣ የጌቶቹ ጌታ፣ የሀያላን ሁሉ ኃያል፣ ጫፉ የሚደርስበት የሌለ አሜን አሜን። ብቻውን አምላክ፣ ብቻውን ጌታ፣ ብቻውን ልዑል፣ ብቻውን ፈጣሪ የሆነ ከአማልክት መካከል አንዱ አማልክት ነው እንኳን የማንለው የምድር ነገስታት ሁሉ ፈጣሪ የሆነ እግዚአብሔር ክብር ለሱ ይሁን። ይሄ ፍጡሩ ነው እዚህ ያስገኘንና እንዲህ ተዘለለው የእግዚአብሔርን ህዝብ ሳይ እጅግ ደስ ይለኛል። ስለዚህ ዘላለማዊ ፍቅሩ እግዚአብሔር የተመሰገነ ይሁን። ፕሮግራማችንን ስንጠቀልል ሁላችንም ቆመን ይህንን የጠዋቱ የሰንበት ትምህርት ፕሮግራማችንን በጸሎት እንጨርሳለን። የምንችል ሁሉ ለእግዚአብሔር ክብር ከመቀመጮቻችን ተነስተን እንጸልይ። ልዑል እግዚአብሔር ሆይ እናመሰግንሃለን ከየ ጌታ እግዚአብሔር ሆይ ወደ መንበርህ ወደ ዙፋነ በክርስቶስ ኢየሱስ ወደፊትህ የመቅረብ እድልን ስላገኘን ጌታ ሆይ እናመሰግናሃለን። እዚህ የተሰበሰበን ሕዝቦች ጌታ እግዚአብሔር ሆይ ቅዱስ ስምን እንድንጠራ ስላልከለከልከል እናመሰግናሃለን። በምህረትህና በቸርነትህ ባለጠጋ ወደ ቅዱስ መቅደሴ ለመግባት ከቅዱሳን ጉዋይ ጋር ለመሰብሰብ የማይገባልን በልጅህ በክርስቶስ ኢየሱስ ኤት ታስላልከና አመሰግንሃለን። ሞገሳችን አንተነህ ክብራችን አንተነህ ጸጋን የምትሰጠን አንተነህ እንደ ሕዝብ ጌታ እግዚአብሔር ሆይ፣ አቤቱ ቅዱስ እግዚአብሔር ሆይ፣ እንዲህ ለተሰበሰብን በዚህ ዘመን በጌታ በኢየሱስም የወንዴለ ንፋስ በምድራችን በጌታ በኢየሱስም መሰወር ይብቃል። በጌታ በኢየሱስም አንደበቶቻችን ይከፈቱ። እግዚአብሔር በኢየሱስም የመንፈሳዊ አይኖቻችን ይከፈቱ። እግዚአብሔር ወይ ልባችንን አጀግንልን። እግዚአብሔር ወይ ለዚህ ምድር መብተለን ምንራበው፣ ጠጥተን መልሰለን ምንጠማው፣ ብቻ መኖር አይሆንልን። በጌታ በኢየሱስም በዘመን ፍጻሜ ልታደርገው ያለው ሀሳብህ በዝች ቤተክርስቲያን እንድትፈጽም እንጸልያለን ሰራ እንጸልያለን። አቤቱ ጌታ እግዚአብሔር ወይ ስምህ ከፍ ይበል፣ ስምህ በምድራችን ላይ ይግነን። በጌታ በኢየሱስም ከሰኛው ስም ላይ የያዘ የሚመስል በጌታ እንዲወድ ወጣቶችን፣ ማርክ ውስጥ ያሉ ወጣቶችን፣ የምድራችንን ወጣቶች ደም ሊያስ የሚወጣ በእናዝሬቱ ጌታ በኢየሱስም አባት ልባችን ይብራ በጌታ በኢየሱስ የወንጌል ብርሃን እንደ ረመጥ በልባችን እንዲያቃጥል እንጸልያለን። ዝም በሉ ብንባል እንኳን ዝም ማለት እስከማንችል ድረስ በየአቅጣጫው በትነን በጌታ በኢየሱስም ጸጋህ ይገለጠልን። አቤቱ ጌታ ሆይ በዚህ መድረክ አንተ ብቻን ግነን፣ ብቻን ክበር። እግዚአብሔር ሕዝብህን ተንግሎ መጥቷል። ወደ አንተ የምጡትን ወደ ውጭ ትጥለ በጌታ በኢየሱስ የሕዝብህን